ወደፊት ባለው ዘመን ወይ እንቀጥላለን ወይ ደግሞ ወይ እንቀጥላለን ወይ ደግሞ ወይ እንቀጥላለን ወይ ደግሞ፣ ያመኑ ሰዎች የዘር ባውንደሪ አይዛቸው፣ የሃይማኖት ባውንደሪ አይዛቸው፣ የገንዘብ ባውንደሪ አይዛቸው፣ ቢያገኝም ባያገኝም፣ ብድር ቢመለስም ባይመለስም፣ ምቾትም ቢኖር መከራም ቢኖር፣ ሙላት ቢኖር ጉድለት ቢኖር በእኔ የሚያምን ሰው አለ ነን ስቶፕ የሆነ መልካምነት ነን ስቶፕ የሆነ በጎነት ከውስጡ ይፈሳል ዘላለም ህይወት አላገኛችሁም በእግዚአብሔር ዘንድና በአብ ቀኝ ስፍራ የላችሁ እርግጠኑና መናግራችሁ ምንም ቢሆን የአገር ልጅ ይሻላል የሚባል የዘር ባውንደር የለውም ኢየሱስ ጌታ ይባረግ እሺ የዮሐንስ ወንጌል ምዕራፍ ሰባት ቁጥር 38 ላይ ያለ ሀሳብ አካፍላችኋለሁ። ይህ የዮሐንስ ወንጌል የመጽሐፍ ቅዱሳችን 43ተኛ መጽሐፍ ሲሆን 21 ምዕራፎች፣ 879 ቁጥሮች፣ 1999 ቃላቶች፣ 167 ጥያቄዎች፣ 15 የተፈጸሙ የብሉ ኪዳን ትንቢቶች እና 44 ያልተፈጸሙ የአዲስ ኪዳን ትንቢቶችን የያዘ ይህ መጽሐፍ ጸሐፊው ጌታችን ኢየሱስ ክርስቶስን ከመከተሉ በፊት የመጥምቁ ዮሐንስ ደቀ መዝሙር የነበረ ከጴጥሮስ ጋር በአገልግሎት ብዙ የደከመ እናቱን ባደራ የተቀበለ በፍጥሞ ደሴት የታሰረ ሰባቱን አብያተ ክርስቲያናት ያገለገለ የዘብዴዎስ ልጅ የያዕቆብ ወንድም ቅዱስ ዮሐንስ ነው ይህን የዮሐንስ ወንጌል የጻፈልን። እኛ የወንጌል አማኞች አራት የወንጌል መጽሐፍ ቢኖረንም ያለን ግን አንድ ወንጌል ነው። አንዳንድ ሰዎች አራት የወንጌል መጽሐፍ ስላለን አራት አይነት ወንጌል ያለን ይመስላቸዋል። በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌልና በዮሐንስ ወንጌል የተነገረውም የተወራውም ስለ ኢየሱስና ስለ ኢየሱስ ብቻ ነው። እኔ ለእናቴ ንጉስ ነው። ማርቆስ ደግሞ አምላኩንና አባቱን በታማኝነት ያገለገለ ታማኝ አገልጋይ ነው። ሉቃስ ፍጹም ሰው፣ ሩሩ፣ ደሃ የሚወድ ይፈውስ የነበረ ነው ብሎ ሲጽፍ ዮሐንስ ደግሞ በአስደናቂ ሁኔታ እሱ መጀመሪያው በቤተልሔም ግርግም ሳይሆን ከዘላለም የነበረ እሱ ራሱ እግዚአብሔር የሆነ አልፋና ኦሜጋ፣ በአንዳች ያልተደረገ ሁሉን ያደረገ እግዚአብሔር ነው ብሎ ሲናገር የዮሐንስን ወንጌል ይጽፋል። እጅግ በጣም የሚደንቀኝና የሚገርመኝ የዮሐንስ ወንጌላዊ አጻጻፍ ሌሎቹ ሁሉ ጸሐፊዎች ጀምረው ሲጨርሱ፣ ዮሐንስ ግን የዮሐንስን ወንጌል ጨርሶ ነው የሚጀምረው። ምን ማለት ነው ጨርሶ የሚጀምረው ማለት? ሌሎቹ በጠቅላላ ተወለደ፣ አደገ፣ ሙክራቤደ አገለገለ፣ ተጠመቀ፣ ሞተ ብለው ሲናገሩ፣ ጀምረው ሲጨርሱ፣ ዮሐንስ ግን የእግዚአብሔር ልጅ የእግዚአብሔር በግ ብሎ ከመጨረሻ መገለጥ ሌሎቹ ሁሉ በምድር ላይ እንደ ሰው ሲራመዱ ዮሐንስ ግን እንደ ንስር እየበረረ መጀመሪያ ወደ ሌለው መጀመሪያ እየወሰደን በመጀመሪያ ቃል ነበር ብሎ ይጽፍልናል። በጣም እጅግ የምወደውና ብዙ ወጣቶች ክርስትናቸው እንዲወዱት ሳስብ እንዲያነቡት የምጋብዛቸው መጽሐፍ የዮሐንስ ወንጌል መጽሐፍ ነው። ይህ የዮሐንስ ወንጌል መጽሐፍ በሚገርማችሁ ሁኔታ አንዳንድ ሰዎች አራተኛው ወንጌል ብለው ይጠሩታል። እኔ ደግሞ ጥንዱ ጫማ ብዬ ጠራዋለሁ። ጥንድ ጫማ ማለት ግራና ቀኝ ማለት ነው። ከላይና ከታች፣ ብርሃንና ጨለማ፣ ሞትና ሕይወት፣ ማመንና አለማመን በዮሐንስ ወንጌል ከመጀመሪያው ምዕራፍ እስከ መጨረሻው ምዕራፍ በንጽጽር ይቀመጣሉ፣ ወይም ደግሞ ዮሐንስ ያስቀምጣቸዋል በዚህ መጽሐፍ ላይ ስለ አጋንንት መውጣት ስለ ጌታ አራት ኢየሱስ ክርስቶስ ፊቱ ወይም በክብር በብርሃን እንደተለወጠ የተጠቀሰ ነገር አትመለከቱም። በዚህ መጽሐፍ ላይ ያለ በሌሎች ላይ ደግሞ የሌለ አስደናቂ ነገሮችን ታያላችሁ። ለዛሬ ግን መልእክቴ የፈለግኩት በዮሐንስ ወንጌል መጽሐፍ ምዕራፍ ሰባት ቁጥር 38 ላይ ያለውን ቃል እንደዚህ አነባለሁ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ማካፍላችሁ ሀሳብ ያለው እዚህ ቁጥር ላይ ነው። በኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ኢየሱስ ክርስቶስ ጮኸ ብሎ የሚናገረውን ዮሐንስ በሰባተኛው ምዕራፍ በሰላሳ ስምንተኛው ቁጥሩ ላይ ይነግረናል ጌታ ኢየሱስ ብዙ ያስተማራቸው የሰጣቸው ምሳሌዎች የተናገራቸው መለኮታዊ እውነቶች እንዳሉ የታወቀ ነው ነገር ግን በሱ የሚያምን ሰው ምን አይነት ህይወት ሊኖረው እንደሚችል ሲናገር የተናገረው ነገር ውስጤን ይነካኛል ለዚህ ጉባኤ ደግሞ መልእክት ይሆናል አሁን ላለችው ኢትዮጵያም ፈውስ ይሆናል ብዬ በማመን ነው፣ ይሄንን ቃል የማካፍላችሁ። ጌታ ኢየሱስ በዚህ ቦታ የተናገረው በእኔ የሚያምን አለ። እኛ ቸርች አባል ይሆናል አደለም ያለው፣ ነቢይ ይሆናል አደለም ያለው፣ ፓስተር ይሆናል አደለም ያለው፣ ወንጌላዊ ዘማሪ ይሆናል አደለም ያለው። በእኔ የሚያምን አለ፣ የህይወት ውሃ ወንዝ አለ ከሆዱ ይፈልቃል አለ። በሱ የሚያምን ሰው ምን አይነት ህይወት እንደሚኖረው ሲናገር ኢየሱስ ያንን ህይወት የሚያነጻጽረው ከወንዝ ጋ ነው። ብዙ ምሳሌ እያለ ሁሉን አዋቂ ሆኖ እያለ የጥበቡ ሁሉ ራስ ሆኖ እያለ መሐሉ የትም የሆነ ዳሩ የትም ያልሆነ እግዚአብሔር ሆኖ እያለ በሱ የሚያምን ሰው ምን አይነት ህይወት እንደሚኖረው ሊያስረዳ ሲፈልግ የተጠቀመው ነገር ይገርመኛል። በእኔ የሚያምን አለ የህይወት ውሃ ወንዝ አለ። ለምንድነው ጌታ ኢየሱስ ያንን ህይወት ከወንዝ ጋር ያመሳሰለው? የሚለውን ሀሳብ ብቻ ባጭሩ ልንገራችሁ። ወንዝ በመጀመሪያ ደረጃ አይቋረጥም፣ አይቋረጥም። ኢየሱስ ያለው የህይወት ውሃ ወንዝ እንጂ የህይወት ደራሽ ወንዝ አይደለም፣ የህይወት ደራሽ ጎርፍ አይደለም ያለው። ምክንያቱም ደራሽ ውሃ በክረምት እንጂ በበጋ አይፈስምና በክርስቶስ ኢየሱስ የሚያምን ሰው ህይወቱ በጊዜውም ያለ ጊዜውም ወቅቱን የሚጠብቅ ሳይሆን ወቅት የማይጠብቅ ክረምት ቢሆን፣ በጋ ቢሆን፣ ምቾት ቢሆን፣ ምቾት ባይኖር፣ ችግር ቢኖር ባይኖር፣ ጤንነት ቢኖር ባይኖር፣ የዛ ህይወት ፍሰቱ የሚወሰነው መሃል ላይ እግረ መንገድ በሚያጋጥሙት ምላሽ ሳይሆን ከምንጩ ስለሆነ ህይወቱ የሚቀዳው። በኔ የሚያምን አለ ከሆዱ የህይወት ውሃ ወንዝ። የማይቋረጥ ደግነት፣ የማይቋረጥ በጎነት፣ የማይቋረጥ መልካምነት። ለምንድነው በጎነቱ የማይቋረጠው ስትሉ፣ ክፉ ስላልተደረገባቸው አይደለም። ምንጩ ክፉ ማመንጨት ስለማይችል ነው። በኔ የሚያምን ሰው አለ። መሸደን አደረው አይደለም። ጠዋት አበባ ማታ ቻው አይደል ወረተኛ አይደለም። በኔ የሚያምን ከሆዱ የሚወጣው የህይወት አይነት የማይቋረጥ ይቋረጥ የህይወት አይነት ነው። ምላሽ ቢያገኝም ባያገኝም ብድር ቢመለስም ባይመለስም ምቾትም ቢኖር መከራም ቢኖር፣ ሙላት ቢኖር ጉድለት ቢኖር በእኔ የሚያምን ሰው አለ ነን ስቶፕ የሆነ መልካምነት ነን ስቶፕ የሆነ በጎነት ከውስጡ ይፈሳል ወዳጆቼ

የሚረዝምና የሚጠብበት አይደለም። የእሱን ደስታ፣ የእሱን ሳቅ፣ የእሱን ሰላም የሚወስነው የተቀበለው መንፈስ የጠጣው የእግዚአብሔር መንፈስ የተሰታበት እውነት ነው። በደንብ አድርጋችሁ አሚን፣ ሉአሚን በሉ። በደንብ አድርጋችሁ ብዙ ሰዎች ሰው የሚወዱት ሲሰክሩ ነው፣ ሲጠጡ ነው፣ ሰው የሚወዱት ሲሞላላቸው ውስጣቸው የሚቆጣጠር ነገር ካልገባ ሰው አይወዱም። በክርስቶስ ኢየሱስ የሚያምን ሰው ሰው መውደዱ ደግነቱ መልካምነቱ ምንጩ ስማይ ነገርም እኛ ጴንጤዎች ክፉ መሆን ማንችለው መጥፎ ነገር ስላልተደረገብን ሳይሆን የተቀዳንበት ምንጭ የተሰካንበት ህይወት ምንጩ ክፋት ስለሌለው፣ ሴራ ስለሌለው፣ ተንኮል ስለሌለው፣ ነብሰገዳይነት ስለሌለው፣ ስለዚህ እኔ ጋለ ደግነት አይቋረጥም የሚል ሰው አመን ይበላይ። እኔ ጋለ ሰላም አይቋረጥም የሚል ሰው አመን ይበላይ። ክረምት ከበጋ ነው የሚፈሰው። ወንዝ ሲዝናል አይደለም፣ ሲዝናል አይደለም፣ ሲዝናል አይደለም። አሁን አንበሳ በኋላ ሬሳ፣ አሁን ወርቅ በኋላ ጨርቅ የሚያረቅ አይደለም ጴንጤ። ጴንጤ ማለት የተፈወሰ ነው። በጣም የሚገርማችሁ ነገር ልንገራችሁ። አንገቱ የተቆረጠበት ሰው ስለ ጸጉሩ እንዴት ይጮኋል? ጴንጤ ትቶት የመጣውን ህይወት በተመለከተ እንዴት ይጮኋል? ጴንጤ የሚጮሁለት ወንጌል የሚጮሁለት እውነት አለ።

በጣም የሚገርመው ኢየሱስ ለምንድነው ከወንዝ ጋር ያመሳሰለው በእሱ የሚያምን ሰው የሚቀበለው መንፈስ ወይም የተቀበለው መንፈስ ብዬ ስጠይቅ፣ ሁለተኛው ወንዝ ወደ ራሱ አይፈስም። ወንዝ የተቀበላችሁት የዘላለም ሕይወት ጥቅሙን ለሌላ ያፈሳል እንጂ ጥቅም ለማግኘት ሲል የወንድሙን ደም ያፈስም። የተቀበላችሁት የዘላለም ህይወት ህይወቱን ለሌላ ሰው ያፈሳል እንጂ የራሱን ቤት ለመስራት በሌላ ሰው ቤት ላይ ጉድጓድ አይቆፍርም። የራሱን አገልግሎት ለማስቀጠል የሌላ ሰው አገልግሎት አያስቆምም። የራሱን ስም ለመገንባት የሌላውን ስም አያበላሽም። ለምን? በእኔ የሚያምን አለ የህይወት ውሃ ወንዝ። ደግነቱ ወደ ራሱ አይደለም። ይገርመኛል። በክርስቶስ ያመነ ጴንጤ ሰው የዳነ ሰው ከሆዱ የህይወት ውሃ ወንዝ የሚፈልቅ ከሆነ ወንዝ ወደ ራሱ የማይፈስ ከሆነ የክርስቲያን ደግነቱ ወደ ብሔሩ ከሆነ ክርስትና አያውቀውም። ፖርናጌን አላደረክም። ዛሬ ደግነታችሁ የሚፈሰው ወዴት ነው? በጎነታችሁ ትብብራችሁ የሚፈሰው ወዴት ነው? ወደ ራሳችሁ ብሔር? ወደ ራሳችሁ ጥቅም? ወደ ራሳችሁ ቸርች ይሄ የፍጥረታዊ ሰዎች ህይወት ነው። ያመኑ ሰዎች የዘር ባውንደሪ አይዛቸው፣ የሃይማኖት ባውንደሪ አይዛቸው፣ የገንዘብ ባውንደሪ አይዛቸው፣ አይዛቸውም። በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል፣ ወደ ራሱ አይፈስም። በተመደባችሁበት መስሪያ ቤት ወንበሩ ላይ ቁጭ ብላችሁ ወይም የሚመለከተውን እስክሪብቶ ይዛችሁ በታሪክ አጋጣሚ እጃችሁ የገባውን ማህተብ ይዛችሁ ስታበቁ ትብብር የምሰጡትና ከወንበራችሁ ተነስታችሁ ምትሮጡለት አጀንዳ የገዛ ብሔራችሁና እና ጥቅማችሁ ከሆነ እናንተ ኢየሱስን አታውቁትም። ወንዝ ወደ ራሱ አይፈስም። ወንዝ ወደ ራሱ ፈሶ አያቅም። ወዳጆቼ የቴሌቪዥን ፕሮግራም ስኬት አይደለም። የቴሌቪዥን ፕሮግራም ስኬት አይደለም። ዓለም አቀፍ የትየለሌ ጠቅላይ ምናምን የሚባል ነቢይ የሚል ስም መደርደር ስሙ ከብዶን እንሞት ይሆናል እንጂ፣ ዘንድሮ ምድርም እያየችን ነው፣ አገርም እያየን ነው፣ እንደዚህ ብለው አባቶችም እያዩን ነው። የሚያዋጣን የተቀበልነው ህይወት ድንበር ሳይዘው ቦታ ሳይዘው ቦርደር ሳይዘው ይፈስነው። በይቅር ባይ በክርስቲያን ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። በክርስቲያን ልብ ላይ የሚጣደው አብ ነው፣ የሚፈላው ወልድ ነው፣ የሚገነፍለው መንፈስ ቅዱስ ነው። ክርስቲያን ቆይ፣ ስሙ ይንገራችሁ። በይቅር ባይ ልብ ላይ በይቅርባይ ክርስቲያን ይቅር ባይ ስለሆነ በልቡ ላይ አብጥ አዳን ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ክርስቲያን ራባ ራባ ጋጃና ማጥራ ምናም ብሎ ልሳን አውርቶ ሲያበቃ ከውስጡ የሚገነፍለው ፎርጊቭነስ ነው። ከውስጡ የሚወጣው ቸርነት እንጂ ወጋዊ መንጠቆ ከርከሮ መንፈስ ባየ በነካ ጠየ አንተ ጥቁር አንች በሚል ጨዋታ ገንዘብ ልንሰበስብ ቸርች አትምጡ። በጣም ቢግ ሼም ነው። አሜሪካ ለማስከፈት ቢዝነሳችሁ ለማስከፈት መኪና ለመግዛት ቸርች የምትመጡ ከሆነ ክብረነክ ነው። በጣም ክብረነክ ነው። ነውር ነው። ወንዝ ሶስተኛው ወንዝ በደንብ ስሙኝ። ወንዝ ርቆ ይሄዳል። ድንፐር የለውም። ድንፐር የለውም። አባይ ከኢትዮጵያ ተነስቶ ሱዳንን አቋርጦ ግብፅን አጠጥቶ ውቅያኖስ ይገባል። ወንዝ በሁለት በጠላትነት በሚፈላለጉ ሀገሮች መካከል መሳሪያ በተደቃቀኑ ሀገሮች መካከል አቋርጦ ይፈሳል። በእኔ የሚያምን ሰው አለ፣ የዘር ባውንደሪ የለውም። በእኔ የሚያምን ሰው የህግ ባውንደሪ የለውም። የባህል ባውንደሪ የለውም። ስማ ጳውሎስ ሲናገር እንደዚህ አለ በአንድ መንፈስ አለ፣ ወደ አም መግባት አለን አለ። ከአይሁድም ከአሕዛብም የሆነ አይሁድም አሕዛብም ያልሆነ አንድ አዲስ ሰው በደሙ ሠራ አለ። ቤተ ክርስቲያን ማለት ከአማራም ከኦሮሞም የሆነ አማራም ኦሮሞም ያልሆነ፣ ቤተ ክርስቲያን ማለት ከከምባታም ከጉራጌም የሆነ ከምባታም ጉራጌም ያልሆነ አንድ አዲስ ሰው ማለት ነው። በእኔ የሚያምን አለ የህይወት ውሃ ወንዝ ከየት ያመጣ ነው? አጥር እንደሆነ ኢየሱስ ነው የሚያውቀው፣ ኢየሱስ ነው የሚያውቀው። በየቸርቹ የገነባ ናቸው እኛ ቸርች ካልሆኑ መጠመድ አለባቸው ብለን በማህበር የተደራጀንባቸው እንዲነቀሉ የምንሰራባቸው አገልጋዮች ከየት ያመጣ ነው? የህይወት ፍልስፍና እንደሆነ ኢየሱስ ነው ያውቀው። የሃይማኖት ድንበር የለውም። ያመለካከት ድንበር የለውም። የሚገርም እኮ ነው። ወንዝ እኮ ኃይለኛ ነው፣ ግን ይሸንፋል። በጣም የሚገርማችሁ ነገር የወደደው ሰው ካለ ባልንጀራው ሊሆን በጣም ቀላል ነው። በጣም የሚገርመኝ የወንዝ ባህሪ ደግሞ የሚያስደንቀኝ ነገር ያለፈ ትዝታ እስረኛ አይደለም። ቆሻሻ ጣሉብኝ፣ ልብስ አጠቡብኝ ብሎ ከመፍሰስ አያቋርጥም። በሚቀጥለው ሳምንትም ይቀጥላል። ባለፈው ሳምንት ቆሻሻ ጥለውበት ነበረ፣ ልብስ አጥበውበት ነበረ፣ እግራቸውንም ታጥበውበት ሊሆን ይችላል። ሕይወቱ ከነሱ ከሰፈር ሰዎች ምላሽ ሳይሆን ከሶርሱ ስለሆነ መፍሰሱን አያቋርጥም። ስማይ ልንገርህ የሰፈር ሰው ምንም ሊመልስልን ይችላል። ያገለገልነው ወርቅ ሰጥተን አፈር ሊመልስ ይችላል። የእኛ ደግነት ግን የሚቀጥለው ከሰፈር ሰውና ከአንዳ

ያገኘ ነው። የዘላለም ህይወት የማንም ኮንፍራንስ እቅዳድ ውጤት አይደለም። የተቀበልነው ጽድቅ የየትኛውም ዓለም አቀፍ ቤተ ክርስቲያን ዓመታዊ ኮንፍራንስ የወለደው አይደለም። የሱ በዚህ በምድር ላይ ባለ መድረክ ላይ ሳይሆን የተወለድከው መስቀል ላይ ኢየሱስ አምጦ ነው አንተን የወለደ። ያንግ ጀኔሬሽን ከዚህ በኋላ ኢፌክቲቭ እንሰራለን መቀጠል ባለበት ህይወት አቅጣጫ ትቀጥላለህ እንጂ ድል በትግል የሚባል ህብረት እስኪቋቋም ድረስ የንጉሱ ወንበር ይመስል ይዘን የምንሞትበት ምን ምክንያት ይል ወይ? እንቀጥላለን ወይ ደግሞ ወይ እንቀጥላለን ወይ ደግሞ ድገሙና የመጨረሻ ወይ እንቀጥላለን ወይ ደግሞ እንቆማለን የሚባል ታሪክ የለም። እንቀራለን የሚባል ታሪክ የለም። በእኔ የሚያምን አለ። የህይወት ውሃ ወንዝ ወደ ራሱ አይፈስም። አንተ እንዴት ነው ሰራተኛ ስንቀጥር፣ እንዴት ነው ትዳር ስንይዝ፣ ምንም ቢሆን የሀገር ልጅ ይሻላል አይደል የምንለው? ፍ ማኛ እንጂ የአፈር ማኛ የለውም ብያቸዋለሁ። እኔ ከተሰራሁበት አፈር እናንተ የተሰራችሁበት አሪፍ አፈር አይደለም። ጤንጤው እንኳን ስነስርዓቱን ይዞ እጁን ሰብስቦ ምላሱን ቢያቆም አሁን የሚመሩን ሰዎች ቢያንስ ሰላም ያገኙ ነበር። ቢያንስ ሲጠቀጥቅ ዝም ብሎ ሲተቀጥቅ በእኔ የሚያምን የህይወት ውሃ ከሆዱ ይፈልቃላል። ደግነቱ አይቋረጥም። ደግነቱ ለሰፈሩ ልጅ፣ ደግነቱ ለቸርቹ ልጅ፣ ደግነቱ ለነሱ ፓስተር። እኔም ብቻ ወደ መስማት ካደጋችሁ የስህተት ትምህርት ነው። እኔ ብቻ ማኖፍ ጋር እኔ ብቻ የእግዚአብሔር ሰው ሌላ ሰው የዚህ ሀገር ሰው አይደለም። እውነቴን እኮ ምላችሁ፣ እኔ የእግዚአብሔር ሰው ሌሎቹ የዚህ ሀገር ሰዎች አይደሉም። እኔ በጸጋ ሌላው በናፍጣ አይደለም ያገለግለው። መልካም አስተሳሰብ፣ ቅን ልቦናና መንፈስ መያዝ ያለብህ የህይወት ውሃ ወንዝ ነው አንተ ጋር ያሉ። አንተ ክፉ ነገር ማሰብ አትችልም። ምላሹ ምንም ሆነ አልሆነ። የሚገርመው ደግሞ ወንዝ ባለፈ ትዝታው አለመታሰሩ። ስንቶቻችንን ባለፈ ትዝታ ታስረን ባለቀ ለቅሶ አዲስ ድንኳን ተክለን ኢየሱስ ሳይሆን አክቲቪስቶች የሚመሩን ጴንጤዎች፣ እውነቱን ተናግሬ በብርሃን ነው ማድረው። የዘረኝነትን ካቲካላ የምትጠጡ ሰዎች አልታናችሁም። የዘላለም ህይወት አላገኛችሁም። በእግዚአብሔር ዘንድና በአብ ቀኝ ስፍራ የላችሁ እርግጠኑና መናግራችሁ ምንም ቢሆን የአገር ልጅ ይሻላል የሚባል የዘር ባውንደር የለውም። ኢየሱስ የላለም ህይወት አላገኛችሁም። በእግዚአብሔር ዘንድና በአብቀኝ ስፍራ የላችሁ እርግጠኑና መናግራችሁ ምንም ቢሆን የአገር ልጅ ይሻላል የሚባል የዘር ባውንደር የለውም። ኢየሱስ ኢየሱስ ሳምራይቷ ጋር ሲሄድ ኢየሱስ ዘኪዎስ ቤት ሲገባ ኢየሱስ ማቴዎስ ጋር ሲገባ ኢየሱስ ባውንደር የለው። ስለዚህ ከዚህ በኋላ የሚቀጥል ወጣት ትውልድ አጥር የሚያጥር አይደለም። የሆነ ነገር የሚገነባ የሚፈስ የሚፈስ እንደ ኢየሱስ ርቆ መሄድ ማን አለ? ክብሬ አይል ስሜ አይል ዘሬ አይል፣ ባዶ እግሩን ዘኪዎስ ቤት አፈር አፈር አፈር የማይሆነውን እግሩን ዘርግቶ ዘኪዎስ ቤት ቁጭ ብሎ ወሬ ያወራል። እዛ ያሉ መምህራን ምኩራብ ላይ እንደ ኩሬ ውሃ ይሸታሉ ብዙ ታሪክ ያወራሉ። ኢየሱስ ምኩራብ አካባቢ ትቷቸው እነ ዘኪዎስ መሃል እግሩን ዘግቶ ቁጭ ይል ቁጭ ይላል። ያቺ ስምሆን ለምጻሙ ቤት ገብቶ ሴተኛ አዳሪዋ ከእሱ ጋር ታወራለች። ኢየሱስ ስሜ አይል ክብሬ አይል ዘሬ አይል። ደሞ ደሞ በእኔ ዘመን አገልጋይ ለሆናችሁ ወጣቶች ከእኔ ጀምሮ መልእክት አለ ባመነ ህዝብ ላይ ኢጎ ሼም ነው። አሁን እኮ እናንተ አምናችሁን እኮ የእግዚአብሔር ሰው ነው ብላችሁ አምናችሁን እንጂ የተቀመጣችሁት ብትጠረጥሩስ? ባመነ ህዝብ ላይ ትኮራል። ባመነ ህዝብ ላይ ከከረባታችን ያለፈ ኢጎማ አያስፈልግም። አምናችሁን እኮ ነው የተቀመጣችሁት። አያስፈልግም ማካበሪያ አያስፈልግም። ኢየሱስ ርቆ ነው የሚሄደው እንዲውጡ እንጂ ከሰፈራችሁ

በሚያስደንቅ ሁኔታ ግባለሁ። ተቀበዝባዥ አይደለም። ከሱ ወደሚበልጠው ወደ ውቅያኖስ ይገባል፣ በውቅያኖስ ይዋጣል። ወዴት እንደሚፈስ ይገርመኛል። የተቀበልነው ህይወት ተቀበዝባዥ ህይወት አይደለም። የተቀበልነው ህይወት ድንበር ያለው ህይወት አይደለም። የተቀበልነው ህይወት ወደ ራሱ የሚፈስ ህይወት አይደለም። ምንም ይሁን ምንም ይሁን አንዳንድ ክርስቲያኖች ዘራችን ተሰደበ ብላችሁ፣ አንዳንድ ክርስቲያኖች ቤተ እምነታችን ተነካ ብላችሁ የእግዚአብሔር ፖሊስ ምናምን ጠበቃ አቱኑ አቱኑ። አንገቱ የተቆረጠ ሰው ስለ ጸጉሩ አይጮህም። አንዴ እኮ ተለያይቷል። የምን አትርሱኝ እንደሆነ ኢየሱስ ነው የሚያውቀው። ድንበር የለውም። በእኔ የሚያምን የዘላለም ህይወት አለው ያለውን ኢየሱስ በእኔ የሚያምን የህይወት ውሃ ወንዝ። ህይወቱን ያነጻጸረው ከወንዝ ጋር ነው። የመጨረሻው ወንዝ ኃይለኛ ነው ግን ይሸነፋል። ይገርመኛል ይሄ ሀሳብ ሳስበው፣ መስኖ ያደርጉታል። ቃሪያም ቲማቲምም እንደፈለጉ እሱ ባልንጀራ ይሆናል። ይቀጥላል እውነተኛ ህይወት በዘመን መካከል አይቋረጥም። የሚቋረጥ ደግነት የለንም። የሚቋረጥ መልካምነት የለንም። የመጨረሻው ወንዝ በመገበር ያምናል። አባይ አባይ ሆነው በገባሮች ነው። በሌላው በአዲሱ ትርጉም በመደመር ያምናል ኢየሱስ። ጴጥሮስ ከካደው በኋላ አገኘው እና ከማንኛውም አገልግሎት ሶስት ዓመት አግጅ አለው አይደለም ያለው አንተ ከሃዲ አይደለም ያለው። ለኔ ያልተመለስ ቅብጣቦቶችን ትገነጥላል አይደለም ያለው። አንተ ሰው አይደለም አይደለም ያለው። ተወደኛ ለጴጥሮስ ተወደኛ። ሚገርም ነው ኢየሱስ ከክህደት በኋላ የሚሾም የኔ ጌታ ብቻ ነው። ደግነቱ አይቋረጥም አይቋረጥም። ደግነቱ ሚገርም ነው የኔ ጌታ። ይሁዳ እዛ ጋር በጣም በሚገርም ሁኔታ ሮብለት ኢየሱስን አስማምቶ አገር ሰላም ብሎ ከደቀ መዛሙርት ማህበር ተቀላቅሎ ቁጭ ኢየሱስ እኮ ልብና ኩላሊትን ያቃል፣ እኮ አንተ አስመሳይ አላለውም። እንካችሁ ስጋዬ፣ እንካችሁ ደሜ ሲል ይሁዳ አይኑን ቁልጭ ቁልጭ እያደረገ እንደውም፣ የሚሸጠኝ ከናንተ መካከል ነው ብሎ ሲል ኢየሱስ እያንዳንዳቸው አዘኑ ይላል። እያንዳንዳቸው ማለት ኢንክሉዲንግ ይሁዳ። ውይ ይላል፣ እምባው ያቀራል። እኛ መካከል ብሎ ይሁዳ ሁሉ ይፈልጋል። ኢየሱስ የዛን ጊዜ አንተ አስመሳይ ብሎ ቢጣላው አይሞትም ይሁዳ። ይሁዳ እዚህ ጋር ነበር ነው የሚባለው። የት ሄደ ይሁዳ ነው የሚባለው። ከምድረ ገጽ ነበር ኢየሱስ የሚያጠፋው። የኢየሱስ ደግነት ግን የማይቋርጥ ደግነት፣ ከሃዲውን የሚያበላ ደግነት፣ አጥፊውን የሚያበላ ደግነት ነው። ስለዚህ የመጨረሻው መልእክቴ እናንተ ወጣት ጴንጤዎች ደግነታችሁ መልካምነታችሁ ወደ ራሳችሁ ብሔር ብቻ አይሁን። ወደ ራሳችሁ ቸርች ብቻ አይሁን። ወደ ራሳችሁ ቤተሰብ ብቻ አይሁን። ወደ ራሳችሁ ጥቅም ብቻ አይሁን። ወደ ሁሉ ፍሰሱ። ማንም ይሁን የትም ቸርች አባል ይሁን በኢየሱስ ከሆነ የኛ ቸርች አባል ነው ብላችሁ ማመን መጀመር አለባችሁ። ማንም ሊሆን ይችላል፣ የትም ሊሆን ይችላል፣ የኛ ቸርች አባል ነው። በፍጹም ድንበር እንዳሰሩ እኛ እጅ ለእጅ ተያይዘን ኢየሩሳሌም እንገባለን ብለን መዝሙር ላይ ነው የምንያያዘው። መዝሙር ላይ ሳውንድ ሲስተም ላይ እንያያዝም፣ መድረክ ላይ እንያያዝም፣ ቴሌቪዥን ላይ እንያያዝም። መዝሙር ላይ ተያይዘን ደግሞ አንገባም። ምንም እንገባበት ምክንያት የለም። አንድነትን ስበኩ። ወዳቸዋለሁ። አሁን የመጨረሻ ሶስት ነገር ትሉልኛላችሁ። ወይ እንቀጥላለን ስላችሁ ወይ እንቀጥላለን። አይደለም አሁን የምትሉት ወይ እንቀጣጠላለን ። ነው የምትሉት <situación> ወደፊት ባለው ዘመን ወይ እንቀጥላለን ወይ ደግሞ፣ ወይ እንቀጥላለን ወይ ደግሞ፣ ወይ እንቀጥላለን ወይ ደግሞ። አመሰግናለሁ። ወዳችኋለሁ። አይ ላቭ ዩ አደርጋችኋለሁ።